ላነአለውስለሆ ወላሂ መታሻለሁ ስለሆነ ስላለቀሽ የሚለወጥ ያለ ነገር መሰለሽ ነው ወይ ልጅቷን አታቅምጫት በቃ የእኔ የቤታችን ህግ አለ አይደለ እኔ እና እሷ የምንኖርበት የምንተዳደርበት ህግ አለ እግሬን ማስታጠብ ካልሆነች ሴት እኮ ነች አንድ ዝም ብለህ ነው የተገኘው ሴት እኮ ተወለደች

እሺ እና እንዴት ነሽ? እዚህ ጋር ቁጭ በይ ደግሞ እዚህ ጋር ቁጭ በይ ዓይነት ነው። እሷ ጋር ስትመጪ እያስፈቅደሽኝ ነው የምትመጪው። አስፈቅደሽኝ ልጠጣው ምናምን እማ

ይሄ ደብ ራሳ በቃ እኔ የማዛትን ነገር የባል ቃል ቃል ነው አይደለ? ህግ ነው። ሰርቲ ብላ አላገባህትም፣ አላገባህትም ከዚህ በላይ ቁጭ ብላ ማስታጠብ ካለበት እንዴ ደስ ከሰከሰልኝ? ሱዛን ያ ፍንጫሽ ነው የምልሽ? እሺ ታዲያ ስነ ፈኪ ነው። ስነ ስርዓት ያዘዝ የምሬ ነው ነው ምን ማለት ነው ጥሩ ሰው? እኔ ሁሌም ጥሩ ሰው ነኝ አይደል እንዴ? በቃ ሚስቴ ናት። ማስታጠብ ካለባት አስታጥበኝ። ሱዛን፣ ዛሬ ዛሬ ችግር አለብሽ። ዛሬ ምን ሆነሽ ነው? ጭንቅላትሽ የት ሄዶ ነው? አንቺ ምን አገባሽ? እንደፈለገች አድርጋ አሞቃም ታምጣ፣ ምንም ታምጣ። እኔ ግን የምታጠብ እስከፈለግኩ ድረስ ትታጠብ። እዛ ሁሉ እንደዚህ ነው። ገሌንም እጠብኝ ካልኳት ማጠብ ግዴታ አለባት። ግን ስነ ስርዓት ሰው ፊት እሷ ጋ እየመጣሽ ነው ማለት ነው። እንደዚህ ቀልበቢስ ሊሆንሻለሽ። ነገር የለብኝም ባይዘ ወይ ምንም የተለሸ ባህሪ የለብኝም እና ታዲያ ምንድን ነው አንቺ ጋር ስትመጣ ነው እንደዚህ ቁጥብ ቁጥብ የምትለው? ሌላ ጊዜ ግሪን እየሳምሽ አንድ የምታጥሚው እሺ ቅርታ ላሞቀው ላሞቀው ምን እያልሽ ለምን አታሞቂው? ምን አገባኝ። ብቻ አሁን ምንድን ነው የሚያስለቅስሽ?

አንቺንም መማታት ካለብኝ ይመታለሁ ለግስነስራት ባለው ነገር እሷ ፊት ምንም እንዳላረግሽ ነው አይደል እንደዚህ የተነፋረቀሻለሽ እኔና አንቺ ቤት እንገናኝ እንዴ ማለት ነው በጣም የምጠላት ሴት እራሱ ማለት ነው ስትነካ ደስ አይለኝ ምን አገባሽ እኔና እሷ ትዳለኝ መሰረት ነው አይደል ከአንተ ጋር ምን አሁን ከዚህ በኋላ አንድ ነገር ንግግር ብትናገሪ ከኔ ጋር ነው የምትጣዩ። ይውላ አሚር ብለ ስለዚህ ልንገር ማለት ነው። ሰው ሁሉ ሰው ነበር የሚገባው ማለት ነው። አንድ አማኝ አለ ማለት ትክክለኛ አማኝ ማለት ነው። ከዛ ሁሉ አይሰግድም እና በቃ ሲገባ ቀና ብለን የሚገባ ሲባል ከጌታ ውጭ አልሰግድለት ይላል። ከአንድ አላህ ውጭ ማለት ነው። ከዛ አንድ ቀን በቃ ብሎ ያ ንጉስ ማለት ነው አሰበና፣ ጠባብ አጭር በር አድረገ፣ እንደዚህ አጎንብሶ እንዲገባ እንዲሰግድለት ማለት ነው። ግን እሳቸው በጀርባቸው ሰጠ ነበር የገቡት እና ይህን ታክል ድረስ ነው ለህይወታቸው ሁሉ ካላህ ውጭ እኛ አንሰግዳለን እንዴ አንተ ቆየ፣ ምንድን ነው ሃይማኖት? ሴት ልጅ ለባሏ ትገዛ ይላል አይልም? እሱም ብቻ ነው ለባሏ ትገዛ። ምን ትስገድልኝ? አይደለም አንተ፣ አይደለም እኔ የሷ። እንደዚህ ማሽቃበጥ ነው ያልገባኝ። ከመጀመሩ ማታለቅሽው ነው እንደዚህ የምታለቅሽው ነው ንን እንደማድመታታለሽግሻበእናበሱልግንእንዳትገማክበር ማለት እም ብቻ አይደለም ሁሉንም ማክበር። ምንድን ነው ምን እየሰራሽ ነው? ስለተነፋረቅሽ ምንም ነገር አይመጣም። በቃ ጀርባሽን ባለቤት የማድረግ መብት አለኝ አለኝ ፈቅዳን የገባችበት

ፈኪ እኔ አንቺን ስላለሽ ነው እንደዚህ እጅን ያናንሰውበት ያለው። በጣም ነው ማከብር። ለኔ ከምንም በላይ አዲስ አበባ ላይ ካሉ ልቀቶች በሙሉ ከምንም በላይ ነበር። ለካ መጥፎ ነው መጥፎ። ይሄ መጥፎነት ነው። የሚገባኝን ነገር አድርጊ ስላልኩኝ ተቀመጥ፣ እንደ ንግስት እና እንደዚህ ከዚህ በኋላ አንቺ ይጃት ሲከበር ነው የምትከበረው። ስታከብር ነው የምትከበረው። እንደፈለግን ማድረግ እየቻለን እዚህ አንቺ ቤት መጠን ነው

አሰላሙ አለይኩም ወረመቱላሂ ወበረካቱ ውድ የአሚር ዚኩል ቻናል ቤተሰቦች እንደምን አላችሁ በጣም በጣም በጣም በጣም እየጠፋን ነው እናውቃለን ግን እናንተም ያበረታታችሁን አይደል አይደል ለዛ ነው የጠፋነው አዎ ወላሂ አካውንታችን በጣም ተመቷል እና ገና ይሄ ቪዲዮ ከመጀመሩ በፊት ላይክ ሼር ሰብስክራይብ ኮመንት እያደረጋችሁ በቃ ኮፒ ሊንክም ዩቲዩብ ላይም ካለም ኮፒ ሊንክ አድርጉ በቃ አካውንታችንን ሼር ተደራረጉት ወላህ የምር ነው እና እኛ ለመስራት እንትን እያላችሁ አይደለም አበረታቱ ነው። በጣም እንወዳችኋለን። ደስ የሚለው ነገር እኔና ሱዛን እስካሁን ተጣልተንም ተታርቀን አናቅም። ለዛም ለዛም ይመስለኛል የጠፋ ነው ግን ሞር ወደ ድራማው እየሰራንላችሁ ነበረ። በጣም አፕሪሺየት አድርገውታል፣ በጣም ወደውታል። አሳዝኛችኋለሁ። አልሞትኩም አልሙትኩአልሙኩይ እንደዚያ አይደለም። ግን አሁን ከእዚያ የተሻለ ነገር እንድንሰራው አት ሊስት ቢያበረታቱን ደስ ይለናል። አውቅም ያስፈልገናል ለመስራት ስለዚህ በቃችሁ፣ የአሜዚኩል ቻናል ቤተሰቦች ሰብስክራይብ ስካደረጋችሁ ድረስ ቪዲዮዋችንን ላይክ አድርጉት፣ ሼር አድርጉት፣ ሰብስክራይብ አድርጉ። በጣም እንወዳችኋለን። በጣም ዛሬ ግን ተንኮል ይዘን የመጣ ነው። ፈኪን ፕራንክን እናደርጋት። በምንድን ነው ፕራንክ የምናደርጋት? እሱን ውስጥ እና የምታዩት ይሆናል። በኋላ ስታዩ ግን ማለት ነኝ እኔ ቆንጆ ያልተስማማው በሀሳቡ። እሺ ቀጥል። እሺ እኔ መናገር የምፈልገው ነገር ይሄን ከዚህ በኋላ የሚመጣውን ቪዲዮ ስታዩ ጀስት ለፈን ነው እንጂ እኔ እንደዚህ አይነት ባህሪ ኖሮኝ አይደለም። ገና ፕራንኩን ሳልጀምር ነው እንደዚህ የምነግራችሁ። የእኔ ባህሪ አይደለም፣ ለፕራንኩ ስንል ግን በቃ ዝም ብለ አሁን ዝም ብለ ዳይኒት ነው ምን ያውቀዋል። እሺ ለማንኛውም ቤተሰቦቻችን አሁን ፈኪ ጋር ልንገባ ነው። እንደገባን ሰው ወደ መኝታ ቤት እንድትሄድ እናደርጋትና ካሜራ በሙሉ እንደባበቃለን። ከደባበቅም በኋላ አጉል አጉል የሆነ ፕራንክ ነው የምንሰራት። ላይክ በቃ እንደማትገምተው ፈኪ ማለት የኔ እህት ናት። ከሱዛንም ጋር ኦልሞስት ብዙ ጊዜያቸው ሆኗል፣ እና በጣም ይግባባሉ። ስለዚህ ከኔ ወይስ ከሷ ማንን ትመርጣለች? ፕራንኩ ላይ እናያለን። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጠብቁ። ወደ ቤት እንግባ

ግን ንጹህ መሆን አለበት፣ እንደ ወተት። እሱ ልክ ነው። ንጹህ መሆን አለበት። ወተት ላይ ነጭ እንደሆነ ሁኑ ነው እንጂ እንደወተት ላይ ቡና ተጨምሮበት እንደሚጠቆም ዳር ተጠቋቅሮ ነው። ትዳር ውስጥ ሁለት ውሳኔ አለ። አንደኛው የባል ነው፣ አንደኛው የሚስት ነው። ሁለቱስ ከተስማሙበት ድረስ አንድ ነገር ይጸድቃል። ግን ሁለቱ መስማማት አቅቷቸው ቢቀርና የማን ህግ ነው መጽደቅ ያለበት? የባለቂው። እሺ አንድ እሺ፣ ቅድ ቅድ እንደምትገዛት የባልየው ህግ ተው። እኛ እያደረግን ያለ ነገር ማለት ነው ወደ ፍቅር ወደ ትዳር ለመግባት የነበረን ፍቅር ልክ ከገባም በኋላ እንደ ግዴታ ይሆናል። ያን እኮ የሚያደርገው ምንድን ነው ታውቃለህ? በፊት አልፎ አልፎ ታገኛታለህ አይደል? በፊት እንከባከባታለ፣ ትጋብዛታለህ፣ ውጭ ነው፣ ታቅፋታለህ፣ ትማል። እቤት ትገባ ሁሉ ያገኛታለሁ ብለህ ታነቃታለ። አይደረግም በፍቅር

ሌላ ጊዜ ሌላ ሰው ፊት ቢሆን ለብቻችን ቢሆን በጣም ነበር የምትመችኝ። እሷ ፊት ስለሆነ ግን አክብረሽ አልመታሽኝም። እኔ እንዲያውም በጣም በጣም ትልቅ ነገር ጠብቄ ነበር፣ በቃ ልታስወጪው ምናምን ነገር ሄድልኝ። እኔ ሱዛን ስለምግባባት እንጂ ኧረ ቢስሚላ። እኔ ሱዛን እንኳን የምወድሽው የምጠላት ሴት እንትኑን ስትነካ ለምን ለምን?

እድ ቀጥያ ሰላም አለይኩም ወራህመቱላሂ ወበረካቱ። አትያት ውድ ቤተሰቦቻችን፣ ኧረ ቢስሚላ ግን አሚር ቪዲዮ አሚር ሻራ ላይ ቪዲዮ መልቀቅ ያስፈልግም። አካውንት ም ጋር ምንም ሰው ወራ በልካው እንዳ እንዳ አሚር መጥፎ ነገር ምናምን ስላልሰራ ነው፣ እንዳ ሌሎ ስላላሽቀበጠ ነው። ወራ በልካው አሚር በጣም ምርጥ ሰው ነው። ግን ከዚህ በኋላ እኔ እንዳይሳፈጠኝ እኔ ቤተሰቦች እንደዚህ ዓይነት ነገር እኔ ራሱ አንድ ድቅል ቆይ

አሁን ጋብዝሽ አይደል? ኦኬ እና ወደ ቤተሰቦቻችን ተሳክቶላችሁ ግን ነገር ይደረግ ያለው ነው እንጂ መሆን ያለበት እንደዚህ እና ትወና ያለሽ